እየተባባሰ የመጣውን የአርሰናልንና የተጫዋቾቹን የጉዳት መረጃ በተመለከተ አርቴታ ዛሬ በሰጠው ጋዜጣዊ መግለጫ ላይ ጥርት ያለውን ነገር ተናግረዋል። በጣም በርከት ያሉ ተጫዋቾች ከጉዳት ጋር በተያዘ ስማቸው እየተነሳ ቢሆንም አርቴታ ግን የተጫዋቾቹን የጉዳት ጉዳይ በተመለከተ አዲስ እና ለሁላችንም ጠቃሚ የሚባለውን መረጃ አጋርቷል። ዛሬ በነበረው ጋዜጣዊ መግለጫ ላይ ሌላ ሐሳባቸውን የተናገሩት የሊቨርፑል አሰልጣኝ አርን ስሎት ናቸው። አሰልጣኙ እንደተናገሩት አሌክሳንደር አይዛክ ከዚህ በኋላ ለሊቨርፑል የሚጠበቅበትን ነገር ማድረግ መጀመር አለበት ብለዋል። ዝግጁ ለመሆን የእስካሁኑ ይበቃል እያሉ ነው። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ወደ ጉዳዮቻችን ስንሄድ ነገ ከነገ በስቲያ እጅግ በጣም በጉጉት የምንጠብቃቸው ጨዋታዎች በእንግሊዝ ፕሪምየር ሊግ ይደረጋሉ። የደረጃ ሰንጠረዡ መሪ አርሰናል ነገ በክራቫን ኮቴጅ ከፉልሃም ጋራ ጨዋታውን ያደርጋል። የአርን ስሎቱ ሊቨርፑል ደግሞ ባለሜዳ ሆኖ እሁድ ማንቸስተር ዩናይትድን ያስተናግዳል። ታዲያ የነዚህ ሁለት ክለቦች አሰልጣኞች ዛሬ ከጋዜጠኞች ጋር በነበራቸው ጋዜጣዊ የመግለጫ መስጠት ፕሮግራም ላይ ወሳኝ የሚባሉ የብዙዎቻችሁን ጥያቄም የሚመልሱ ሐሳቦችን ሐሳብ ሲሰጡባቸው ነበረ። ከአርን ስሎት እንጀምራለን። አርን ስሎት ከሊቨርፑል የማንቸስተር ዩናይትድ ጨዋታ ጋር በተያያዘ በእኔ እምነት ትክክለኛ ሐሳብን ሰጥተዋል። ሊቨርፑል ማንቸስተር ዩናይትድን ስለሚገጥም ብቻ ሳይሆን አሌክሳንደር አይዛክ ሊቨርፑልን ከመቀላቀሉ በፊት ስለሱ እሱ የሚሰማን ስሜት አለ። ሊቨርፑልን ከመቀላቀሉ በፊት የፕሪምየር ሊጉ ልምድ አለው። ወደ ሊቨርፑል ተጫዋችነት ከመቀየሩ አስቀድሞ በፕሪምየር ሊጉ ከምናውቃቸው በጣም ምርጥ የሚባሉ የፊት መስመር ተጫዋቾች መካከል አንደኛው አሌክሳንደር አይዛክ ነው። እንደውም በቁጥሮችም ሲለካና ሲመዘን ከመሐመድ ሳላ ከኤርሊንግ ብራውት ሀላንድ ቀጥሎ የሚነሳ ተጫዋች ነው። ስለዚህ እንዲህ ያሉ ተጫዋቾች በፕሪሚየር ሊጉ ልምድ እስኪያገኙ ምናምን የምንልላቸው አይደለም። በፕሪምየር ሊጉ ነግሰውበታል፣ ጉብዝናቸውን አሳይተዋል። በፕሪምየር ሊጉ ያሳዩት ጉብዝና ስለታየ ሳይደል ወይ 125 ሚሊዮን ፓውንድ ለተጫዋቹ ዝውውር ሲከፈል ይሁን የተባለው እኮ ለዛ ነው፣ ለሌላ እኮ አይደለም። ስለዚህ ይሄ ልጅ አንድ ሁላችንም አንደርስታንድ የምናደርገው ችግር ነበረ። ያ ሁላችንም የምንረዳው ችግር ምንድን ነው? የፕሪሲዝን ጊዜው ባክኗል። ሌሎች ተጫዋቾች አዲሱ የውድድር ዓመት ከመጀመሩ በፊት የነበራቸውን ከቡድን ጓደኞቻቸው ጋር የመዘጋጀት እድል በእሱና በኒውካስል ዩናይትድ መካከል በተፈጠረው ችግር ምክንያት አላከናወንም። በቃ ሄዶ እንደውም እኮ በሪያል ሶሴዳድ ልምምድ ቦታ ላይ ልምምድ ሲሰራ ነበር። አርን መንትናው ኤዲሃው አልተነገረኝም ከእናንተ ከሚዲያ ነው ምሰማው። ይሄ እኔ ላይ ምንም ስሜት የሚፈጠር እንዳይመስላችሁ የሚል የንጭንጭ ስሜቱን እስኪያንጸባረቅ ድረስ በጣም አሊኔትድ ሆኖ ነበር፣ ተነጥሎ ነበር አሌክሳንድር አይዛክ የነበረው። ከዛ በኋላ የሊቨርፑልና የኒውካስል ዩናይትድ መስማማት ተስማምተው የተጫዋቹ ዝውውር መከናወን እስኪያጋጥም ድረስ የፕሪምየር ሊጉ የውድድር ዘመን ተጀመረ። ከተጀመረ በኋላ ቆኖ አሌክሳንደር አይዛክ የሊቨርፑል የሆነው ያለ ተገቢ ወይም በቂ የሚባል ልምምድን የመስራት እድል ማግኘት ሳይችል ነው። የዝውውር መስኮቱ ግን ሳይዘጋ ሊቨርፑል እና ኒውካስል ዩናይትድ ጣጣቸውን የጨረሱት ከዛ በኋላ ሜዳ ላይ አየ ነው። ይሄ በቃ የኛ ተረታል አይደለም። ሆድን በጎመን ቢደልሉት በዳገት ጉልበት ይለግማል ምናምን የምትየው አይነት ነገር፣ በቃ ያ የፕሪሲዝን ጊዜ በደንብ እንደ ባከነ የምታየው አሌክሳንደር አይዛክን ሜዳ ላይ ስታየው እኮ ነው። ሌላ ምንም ምንም እኮ ነገር የለም። የእውነት ለመናገር በጣም አስቸጋሪ ነው። በጣም ከባድ ነው። እሱን እንደዚህ ሆኖ ማየት እና እስከ መቼስ ነው እንደዚህ የሚኮ ነው። የሚልን ነገር ደግሞ እናነሳለን። እኔ እንደውም በሌላ መንገድ እንተርጉመው ካልን እኮ የፕሪሲዝንን ፋይዳ እናጥቅም የምትረጅው አሌክሳንደር አይዛክ ሲቸገር ስታይ እኮ ነው። እና ለችግሩ በተደጋጋሚ የሚሰጠን ነገር ሂዝ ኖት ፊት ሂዝ ኖት ሬዲ ገና ነው ምናምን ነው እና የምርም ገና ሆኖ ምናምን እናየዋለን። አሁን ዛሬ ጋዜጣዊ መግለጫ ላይ አርን ስሎት አፍርጦ ተናገረ። ምን አለ? ከዚህ በኋላ ገና ነው የሚባል ነገር አይሰራም። እድሜ ልክ ገና ነው የሚባል ነገር የለም። ለምሳሌ አሁን አንድ የስፖርት ተቋም ይሁን ሌላም የመንግስት አካልን የሚመራ ተቋም ምናምን ሲመረጥ፣ አዲስ እንደመሆናችን ይላል ጥሩ ወር ሙሉ አስራ አንድ ወር ሙሉ አስራ ሁለት ወር ሙሉ አዲስ እንደመሆናችን ላይክ ለምሳሌ የኢትዮጵያ አትሌቲክስ ፌዴሬሽን አዲስ ይለዋል። አሁንም ራሱ አዲሶች ነን ተረክበ ነው ዘጠኝ ወር አስር ወር አስራ አንድ ወር አዲስነት ማብቂያው መቼ ነው ምናምን የሚል ነገር ታነሻለህ። ሶ ለአሌክሳንደር አይዛክም ይሄ ነገር ይሰራል። ገና ነው የሚለው እስከ መቼ ነው የትኞቹን ቀናት ለስራ፣ የትኞቹን ጊዜያቶችና እንዴት ያሉ አጋጣሚዎችን ራሱን ዝግጁ ለማድረግ መጠቀም አለበት ይጠበቅበታል፣ ይሄ ነው ጥያቄው። እኔ አሁን ዛሬ ስላፈረጠው ሰውዬ በጣም ደስ ብሎኛል። በቃ ሀያስቱ ቢሬዲ አለቀ፣ ከዚህ በኋላ አልፈልግም አለ። አንዳንድ ጊዜ ፊት ለፊት ይናገራሉ። አርን ስሎት ይህንን የዛሬ ጋዜጣ መግለጫቸውን ስሰማ፣ ትዚያ ላይ ነገር ከልንገር ሳትናገሪ ሳትናገሪ እንደዚህ አይነት ስቱፒድ አይቻል አይደል ምናምን ያሉበትን ልታነሽ መስሎኝ ነው ለሁጎ ኢኪቴኬን ምንድን ነው የሚለው አሉት አዎ አዎ በጣም ልክ ነሽ እግር ያልተጠበቀ ነበር አልሳሱለትም አለ ምንም አይሳሱም ፊት ለፊት ነው የሚናገሩት አሁንም ለአሌክሳንደር አይዛክ አዎ በቃ ግን ቆይ አይደለም አሁን የሆጎ ኢኪቴኬን እኔም የማውቀውን ያህል አንቺ የምታውቂውን ያህል ይህንን እኔና አንቺ የምናወራውን ነገር ሰው ላያውቀው ይችላል ልክ ነው አሁን የሚሰሙ ሁሉም ላይረዱት ይችላል እራሱ እሺ አስታውሽ አዎ ያኔ የ- ጨዋታው መጨረሻ የከረባው ካፕ ጨዋታ ነው ከሳውዛምፕተን ጋር አደለ? ያኔ የመጨረሻው ደቂቃ ላይ ነው ደግሞ ጎል አግብቶ ሁጎ ኤኪቲኬ ማሊያውን አወለቀ እና ያኔ ደግሞ በቀይ ካርድ ከሜዳ ወጣ፣ መጀመሪያ ቢጫ ስለነበር እና በጣም ነበር የተበሳጩት እና እሳቸው በጋዜጣዊ መግለጫቸው ላይ ከተናገሩት ነገርና በጣም ያሳቀኝ እሺ ይሁን ልረዳ የምችለው የሻምፒየንስ ሊግ ጨዋታ ላይ ቢሆን ፋይናል ሚኒት ላይ የሻምፒየንስ ሊግ ትልቅ ተጠባቂ ጨዋታ ላይ የመጨረሻ ደቂቃ ላይ ጎል አስቆጥሮ ቢሆን፣ ወይ በጣም ወሳኝ በሚባል ተመሳሳይ ጨዋታ ላይ ጎል አስቆጥሮ ራሱን መቆጣጠር አቅቶት እንዲህ አይነት ተግባር ፈጽሞ ቢሆን እሺ እረዳዋለሁ። ይሄንን ግን እኔ ብሆን በቃ አመሻሽቶ ለሰጠኝ ለቼዛ ያንተ ስራ ነው ብዬ አመስግኘ አልፋለሁ እንጂ እንደዚህ አይነት የማይጠበቅና መሆን የሌለበት ስራ በፍጹም አልሰርም። ምን ልሁን ነው የሚለው አሁ ምንድናሉት መሰለሽ የሆነ ሶስት አራት ተጫዋች አልፎ ያገባ ነው የሚመስለው አሉ ማለት በቃ በራሱ ይሄ በቡድን ጓደኞቹ ያልተረዳ ይሄ ሶሎ ጎል የምንለው አለ አይደለ? በግል ጥረት ብቻ የምታስቆጥሪው ጎል በቃ እንደዛ አይነት ጎል ያገባ ነው የሚመስለዋል። ሶስት አራት አምስት ተጫዋቾችን አልፎ ከመሀል ሜዳ ጀምሮ ድሪብል እያደረገ የመታት ኳስ አሉ ደግሞ የመታት ኳስ ይሄዳ ማዕዘኑ ላይ አርፋለት ነው የሚመስለው አሉ። ምንም ሊገባኝ አልቻለም። አልቋለለ ቼዛ ሁሉም ነገር ሰርቶ ጨርሶ ነው የሰጠው እሱን አገባው ብሎ ማሊያ ማውለቅ ማሊያ አውልቆ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ መውጣት ስቱፒዲቲ ካልሆነ ምን ልለው እችላለሁ ብለው ነው የተናገሩት። ስለዚህ ሰውየ አይሳሱም የሚለውን ያስታውሳል ነው። እኔ ልክ ነሽ ነው ምለው። ስለዚህ አሁንም ስለ አሌክሳንድር አይዛክ የሚናገሩት ያንኑ ነው። ምንም አልሳሱለትም ለአሌክሳንደር አይዛክ ራሱ አሁን ሌሎች አሰልጣኞች ቢሆኑ የተወሰነ ጊዜ ፊት ሳይሆን ቆይቷል አሁን ፊት ነው ጥሩ አገልግሎት ይሰጣል ብለን እናስባለን ምናምን የሚል አስተያየት ነው የሚሰጡት እንደተለመደው እሳቸው ግን ከዚህ በኋላ እንደዚህ ብሎ ነገር የለም አሁን ሬዲ ነው በቃ የሚጠበቅበትን አገልግሎት ለመስጠት ሙሉ በሙሉ ኃላፊነቱን መውሰድ አለበት የሚል ነገር ነው የተናገሩት። እንደምናውቀው መቶ ሀያ አምስት ሚሊዮን ፓውንድ ነው የወጣበት እና እስካሁን ለሊቨርፑል ሶስት መቶ አስራ ሶስት ደቂቃዎችን በሜዳ ላይ አገልግሎት ሰጥቷል። በስድስት ጨዋታዎች ነው ይህንን አገልግሎት የሰጠው። አንድ ጎል ደግሞ አስቆጥሯል። በካራባው ካፕ ጨዋታ ቅድም ያነሳ ነው ከሳውዛምተን ጋራ በነበረው ጨዋታ ላይ ጎል አስቆጥሯል እና ለብሔራዊ ቡድን ደግሞ መቶ ዘጠና ስምንት ደቂቃ ተጫውተዋል፣ ግን ጎል አላስቆጠርም። ብሔራዊ ቡድንም ላይ እዛም እየተቃወሙት ነው። ከኮሶቮና ከስዊዘርላንድ ጋራ የነበረ ጨዋታ ላይ ነው እየተሰለፈው። ለማንኛውም ግን አርን ስሎት እንደሚናገሩት ከሆነ የፕሪሲዝን ጊዜ አብቅቷል። አሁን በቃ የለም ለአሌክሳንደር አይዛክ ይህ ፊት አይደለም ፊት ነው ምናምን የሚል ኖርማል ነው። ተጫዋቾች የፕሬሲዝን ጊዜ ጥሩ አድርገው ካላሳለፉ ቶሎ ወደ ጨዋታ ለመመለስና ፊት ለመሆን ሊቸግራቸው ይችላል። ይህንን የምንረዳው ነገር ነው። ያንንም ደግሞ ተረድተናል እስካሁን ድረስ። አሁን ግን በቃ እንደ አሌክሳንደር አይዛክ ያለ ውድና ጎበዝ ተጫዋች በቂ የሚባለውን ጊዜ አሳልፏል። በዚህ ኢንዱስትሪ ውስጥ ደግሞ እንደ አሌክሳንደር አይዛክ ያሉ ተጫዋቾች ብዙ ነገር አገልግሎት እንዲሰጡ ብዙ የሚጠበቅባቸው አይነት ተጫዋቾች ናቸው። ከወጣበትም ገንዘብ አንጻር እንደዚሁም ደግሞ ካለው ችሎታም ከልምዱም አንጻር ስንመለከተው ሃስቱ ቤ ሬዲ ነው ያሉት። በቃ ዝግጁ መሆን አለበት። ከዚህ በኋላ ምንም አልሰማሁም ነው እሳቸው። ምን ያህል ሲሪየስ እንደሆኑ ነው ሰዎች በብሔራዊ ቡድን ለምሳሌ ቫንዳይክ እንዳደረገው፣ ጋክፖ እንዳደረገው ወይንም ደግሞ አሌክስ ማካሊስተር፣ ዶሚኒክ ሶቦስላይ እንዳደረጉት ጎሎች እንዲያስቆጥሩ በብሔራዊ ቡድንም ደግሞ ጎላ ብለው እንዲወጡ ይጠበቅ ይሆናል። አሌክሳንደር አይዛክንም በተመለከተ ግን ያለ ሁሉም የሚሆን አይደለም። አሁን ግን በሊቨርፑል እና እንደዚሁም ደግሞ በሊግ ጨዋታዎች ላይ የሚሰጠውን አገልግሎት በተመለከተ ፊት አይደለም። እንደዚህ ነው፣ ጊዜ ይፈልጋል። ፕሬሲዝን ስለሌለው ነው እንደዚህ ነው እንደዛ ነው። የለም በቃ አሁን ዝግጁ መሆን አለበት። ግን አንድ ጨዋታ ላይ ተሽ ከሆነ ከሳውዛምተን ጋራ ሲጫወቱ መሰለኝ ረፍት ሰዓት ላይ ወደ መልበሻ ቤት ይገባል፣ አይደል? አንቆ ሲያስቀረው የተሻለ የሊቨርፑል ረዳት አሰልጣኝ አሌክሳንደር አይዛክን ተመለስ አለው ተመለስ አለው እና ይህንን ልምምድ ሲሰሩ ሰውነታቸው ላይ ዳታ የሚወስደው ነገር አለ። እሱን አልብሶ ያሯሩጠው ነበረ። አንተ ማረፍ አይደለም የሚጠበቅብ፣ እነሱ ዝግጁ ናቸው ማረፍ አለባቸው፣ አንተ ማረፍ አትችልም ብሎ በጣም ትልቅ ወሬ ከሆነ ነበረ። እኛ እንደውም ትኩረት አልሰጠነውም እንጂ ለብቻው እንደገና ልምምድ የመስራትን ሂደት እንዲከተል ሲደረግ እንደነበረ በደንብ በደንብ ነው የማስታውሰው። ስለዚህ አሁን በሊቨርፑል ረዳት አሰልጣኞች፣ በአሰልጣኝ አርን ስሎት፣ በቡድን ጓደኞቹ ከምንም በላይ ግን በራሱ ጥረት ይሄ ልጅ ዝግጁ መሆን መቻል አለበት። ሬዲ አይደለም የሚባለውን ነገር ከዚህ በላይ መስማት አንችልምም አይገባንምም የሚል እንቅጩን ነው የነገሩት። ታመጣ እንደሆነ አምጣ ጎል ነው ታመጣ እንደሆነ አምጣ ሲስት ነው ዩ ሃስ ቱ ቢ ዩ በቃ ዩ ሃፍ ቱ ቢ እንትን መሆን መቻል አለብህ አሉት። የግድ የግድ የግድ ሬዲ መሆን መቻል አለበት። አሁ ገና ነኝ የሚለውን ከአሁን በኋላ አልሰማም የሚል ነገር አንስተዋል። በነገው የፕሮግራማችን ላይ የተለያዩ ነገሮችን ለማንሳት ጥረት እናደርጋለን። ግን ያለምንም ጥርጥር አሰልጣኙ በእሁዱ ጨዋታ ላይ ለእሱ ነው ወይ የመሰለ ፍድልን የሚሰጡት ወይስ ለሁጎ ኢኪቴኬ የሚለው በወሳኝነት የሚጠበቅ ነው። አሌክሳንደር አይዛ ግን ዝግጁ መሆን አሁን ግዴታው እንደሆነ በአሰልጣኙ እንቅጩን ተነግሮታ አለ ማለት ነው። ወደ አርሰናል ጉዳይ እንሄድ። አርቴታም ዛሬ ጋዜጣዊ መግለጫ ከሰጡት አሰልጣኞች መካከል አንደኛው ነው። በአርሰናል ቤት ከጉዳት ጋር በተያያዘ ስማቸው የሚነሳ ተጫዋቾች በርከት ብለዋል። ኦረዲ መጎዳታቸውን የምናውቃቸው ተጫዋቾች አሉ። ለምሳሌ ካይ ሃቨርትዝን በተመለከተ የተናገረውን ነገር ብናነሳ ካይ ሃቨርትዝ ወደ ሜዳ ይመለሳል ተብሎ የተቀመጠ ጊዜ አለ። ከዛ ከተቀመጠው ጊዜ ግን በጣም ፈጥኖ ወደ ሜዳ ለመመለስ እየተዘጋጀ እንደሆነ ተናግሯል አይ ቲንክ ዘኒስቱ ሴሌብሬት እውነቴን ነው የምነግርሽ፣ እኔ እኔ ከምለው አንጻር ነው። እኔ ያው ያው የራሳችንን ሀሳብ አይደለም እናንጸባርቀው። ይሄ ሴሌብሬት መደረግ ያለበት ዜና ነው ለአርሰናል፣ ምክንያቱም ቪክቶር ዮኮሬሽ ወይ ትንሽ ዘጊቶ ወይ በጣም ፈጥኖ ጥሩ መሆን ይጀምራል። ቪክቶር ዮኮሬሽ ጥሩ መሆን እስኪጀምር ድረስ ግን አርሰናል መጎዳት የለበትም እስካሁን ባለመሸነፉ ነው እንጂ አርሰናል እየተሸነፈ ቢሆን በውጤት ማጣት ውስጥ ቢሆን፣ አርሰናል ጣት ከሚቀሰርባቸው ተጫዋቾች መካከል አንደኛው ሳምሪ፣ ምንም ጥርጥር የለውም ቪክቶር ዮኬሬሽ ነው የሚሆነው። አሁን ግን አርሰናል እያሸነፈ ነው። አሁን ግን አርሰናል የደረጃ ሰንጠረዡ መሪ ነው። ስለዚህ ፕሮብሌምን በተመለከተ ክፍተትን በተመለከተ ብዙ ሰው ትኩረት አይሰጥም። አርሰናል ስለበረኛ፣ አርሰናል ስለተከላካይ፣ ስለ አማካይ የመስመር ተጫዋቾች ብታነሺ ሸጋ ሸጋውን ነው የምትናገር። አርሰናል ስለ ዮኮሬሽ ከሆነ ግን ገደቦች አሉብን፣ እንደ ልብ አንናገርም። ስለዚህ ካይ ሃቨርትዝ በጣም ፈጥኖ መጀመሪያ ይሆናል ከተባለው በጣም በቀረበ ጊዜ ወደ ሜዳ የሚመጣ ከሆነ ለአርሰናል የበለጠ አደገኝነት ለአርሰናል የበለጠ ምርጥነት ትልቅ አስተዋጽኦ የሚያደርግ ስለሆነ ነው። ይህ ዜና ሰለብሬት የሚደረግ ዜና ነው ብዬ የማምነው እኔ። ገርሞናል አለ አርቴታ፣ የካይ ሃቨርትዝ እንደዚህ ፍጥንጥን ብሎ ወደ ሜዳ ለመመለስ ምናምን የሚያደርገው ነገር ገርሞናል አለ። በቃ ነገሮች ካሰብነው በላይ ፈጥነው እየመጡ ነው። ኦኬ ከሃቨርትዝ ቨርስ ብቻ እኳ አይደለም። ሌላው አሁንም ሰለብሬት መደረግ አለበት የምለው ያርሰናል ዜና ኔ ኖኒ ማዱዌኬም እኮ ኖኒ ማዱዌኬም አይ ቲንክ ሂዝ ሬዲ በቃ ኦልሞስት እየተመለሰ ነው። ስለዚህ አይሽ በጎ በጎን ነው የምትሰሚው። በቅርቡ ይጀምራል ያለው ኖኒ ማዱዌኬም ጥሩ የሚባለው ልምምዶችን እየሰራ ነው። በቃ አሪፍ የሚባሉ ልምምዶችን እየሰራ ነው። የጀመራቸው ልምምዶች አሉ እና በጣም ተቃርቧል ወደ ጨዋታ ያው የፉክክር ጨዋታ ላይ ለመመለስ በጣም ተቃርቧል እና በቅርቡ ይጀምራል ብለን ነው የምናስበው፣ እና ነገሮች እስቲ ወዴት እንደሚሄዱ እናያለን ብሎ አንድ የተናገረው ነገር አለ። የዙቢሜንዲ ጉዳይ ጥያቄ ነበረ፣ ምክንያቱም ብሔራዊ ቡድን ላይ ሲሳተፍ ስለነበረ እና ከዛ ልምምድም ላይ ስላልታየ የአርሰናል ደጋፊዎችም በብዛት ሀሳብ ነበር፣ ጭንቀት ነበራቸው፣ ስጋት ነበራቸው። ምክንያቱም የማርቲን ኦዴገርድ አለመኖር እንደገና የዙቢሜንዲ ደግሞ ጨዋታዎች ላይ መሰለፍ የማይችልበት ጉዳት ከመጣ ችግር ሊፈጠር ነው ወይ የሚል አንዳንድ ስጋት ነበራቸው። ለእኛም ጥያቄዎች ይቀርቡ ነበረ። ግን አርቴታ ዛሬ በሰጠው ጋዜጣዊ መግለጫ ላይ ሐሙስ ለት ልምምዱን ምንም ባይሰራም እንኳን ግን በጉዳት ምክንያት አይደለም። ምክንያቱም ተጫዋቾች ወደ ተለያዩ አካባቢዎች ነው የሚሄዱት ከብሔራዊ ቡድን ጋር። አሁን እኛ ምናልባት የምንመለከተው የብሔራዊ ቡድን ጨዋታ ላይ ተሰልፈው መጫወታቸውን ብቻ ሊሆን ይችላል ሰዎች ፊት ለፊት የሚመለከቱት። ግን ጉዳትን በተመለከተ ብቻ ሳይሆን ድካምንም ከሚያመጡ ነገሮች መካከል አንደኛው ጉዞ ሊሆን ይችላል። እንደገና ደግሞ ምናልባትም የአካባቢ መቀያየርም አብሮ ይዞ ሊመጣ ይችላልና ተጫዋቹ፣ እሱ ለምን ምን አይነት ኢፌክት አለው መሰለሽ? ሀይሌን ብታወሪው ስሊፒንግ ፓተርንሽን ይበጠብጠዋል። ገባሻ? አሁን ኢትዮጵያ ውስጥ የለመድነው የመተኛ ሰዓት አለ አይደለ? አሜሪካ ብንሄድ ይገላበጣል። ገብቶሻል። ስለዚህ እሱ መገላበጡ በራሱ ትልቅ ኢፌክት አለው። ለልሽ ፈልግ አንዱ አንዱ ተጽዕኖ እሱ ነው። አዎ፣ እና ዙቢሜንዲም ደግሞ ሁለት ጨዋታዎችን ተጫውተዋል እና በጣም ሎድ አለበት ብሎ ነው የተናገረው። እንደምናውቀው አርሰናልም በሚያደርጋቸው ጨዋታዎች ላይ በአብዛኛው እየተጠቀመው ነው የሚገኘው ዙቢሜንዲን። ስለዚህ በጣም ጫና እየበዛበት ስለሆነ እረፍት መስጠት አስፈላጊ ነው እና አቬለብል ነው ብሏል። ምንም ችግር የለም አሁን ከፉላም ጋር ለሚደረገው ጨዋታ ከሜዳ የሚርቅበት ወይ በጣም ድካም ስላለው ይረፍ ምናምን የሚባል ሁኔታ ውስጥ አይደለም ያለው አቬላብል ነው ፣ ስለዚህ መጠቀም ይችላል ማለት ነው አርቴታ። ስለዚህ በጣም በጎ በጎ ነገሮች ናቸው የተነገሩት ነገሮች በሙሉ፣ ምክንያቱም ከሃቨርትዝ አይ ቲንክ ምርጥ ኦፕሽን ሊሆን ይችላል ለቪክቶር ዮኬሬስ ረፍትም ለመስጠት እንዲያስብበት፣ ለማድረግ የበለጠ ከአርሰናል ሲስተም ጋር ራሱን ለማዋሃድ በየጨዋታዎቹ ላይ እየፎረሸ ከምናየው በሚገባ ተዘጋጅቶ ሲጨርስ የአርሰናል የፊት መስመሩን በዋናነት ቢቆጣጠረው የተሻለ ሊሆን ይችላል። የከሃቨርትዝ መመለስ እንግዲህ አርቴታን ውሳኔ ሊያሳየን ይችላል ነው እና በጣም በቅርቡ ጠብቁት። ፕሮግረሱ ግን እጅግ እጅግ በጣም አስደስቶኛል የሚል አስተያየትን ነው አሰልጣኝ አርቴታ ከጨዋታው በፊት የተናገረው። በብዙ ነገሮቹ በጣም ደስተኛ ነው። ሪላክሲንግ ሙድ ላይ ነው ያለው አርቴታ። ምንም ምንም አይነት ቅም የሚለው ነገር የለውም ምንም ቅሬታ ነገር የለውም። በብዙዎቹ ነገሮች በጣም እጅግ እጅግ በጣም ደስተኛ ነው ባሉትም በሚመለሱትም። አርሰናል የበለጠ ውጤታማ ሆኖ እንዲቀጥል ደጋፊዎቹ ተስፋ ያደርጋሉ። ነገ ደግሞ ከፉልሃም ጋር በክራቫን ኮቴጅ የሚያደርጉት ጨዋታን በተመለከተ ሌሎች መረጃዎችን ወደ እናንተ እናደርሳለን። እንደተለመደውም ከጨዋታው በኋላ በወዲያው ፕሮግራማችን እንገናኛለን ለማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት የአማረ ጊዜን እንድታሳልፉ እንመኛለን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ ነው የምንለው። ይህንን ላደረጋችሁ በሙሉ ምስጋናችን ይድረሳችሁ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።